አንዳንድ ጠዋት በጠዋት ተነስቼ ዛሬ በቃ እንደዚህ አድርጌልና፣ አንድ ሰው ፕሮግራም ያደርጋል። ልክ በቃ እንቅልፍ ድብን ሲያደርገው ያቺ ጠዋት ቀርና ቅጤ ለአንድ ሰላሳ ደቂቃ ኧረ ይጨምር። ያ ማለት ምንድን ነው? ሉዝ አደረገች ማለት ራስሽ ተሸነፍሽ። ሌላ ደግሞ አንዳንድ ሰው ይነሳና በቃ እስካሁን አጨስቁ ሲጋራ በቃ አቆማለሁ ይላል ነገ። ከዚያ አንድ ሁለት ቀን ካቆመ በኋላ አንዱ ቡን እያደረገ ሲመጣ ምን እንትን ይለኛል ልልና ይጨምራል ምን ሆነ ተሸነፈ ማለት ነው ይዘው የራስን በራሱ ተሸነፈ ስለዚህ እነዚህ ሰዎች መጠጥንም ለመተው ሲጋራም ለማጨስ መተው ጠዋትም እንቀንቅልፍ ሀርድ ወርክም ለመስራት ሬዲ አይደለም ምክንያቱም ራሱ ተሸንፏል እንዴት ሌላውን ማሸነፍ ይችላል ሰላም እንዴት ናችሁ በግሬትነስ እስኩል ስር ከሚሰጡት ስልጠናዎቻችን መሀል የመሰረታዊ የንግድ ስራ ስልጠና ነው ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያደረኩት። ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬም አምናለሁ። አሁን እየወሰዱ ያሉ ተማሪዎቻችንም ይህንን ነው የሚነግሩን። ስለዚህ ለመጀመር ለመግባት፣ ወደ ንግድ እያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት እውቀቶች በጣም ያግዛሉ፣ ሂደቱን በጣም ቀላል ያደርጋሉ። ሙሉ መረጃውን በምናስቀምጠው ስልክ ማግኘት ትችላላችሁ።